በሉ በቃችሁ፣ እዚህ አትነፋረቁብኝ። ተው ካሌብ እንደዚህ አትበል። ባይሆን አብረን ብታለቅስና ብታግዘን እና አርነ ብታወጣ አሪፍ ነበር። ቆይ የሞት ወረቀቱን እኮ ለእነ ካሌብ ሰጠዋቸው። ታዲያ ይኑ እንደዚህ አደረግሽ? ያስደሰተኝ ማማመናቸው ነው። ብኖት ዘወር አድርግልኝ። የገንዘብ ጥማት አዙረ የደፋት ቲና አባቢን ገድየዋለሁ ብላ ካሰበች በኋላ ገንዘቡ እለት በእለት አሁንም ከእጇ ሊገባላት አልቻለም። ታዲያ አባቧን ገድየዋለሁ ስትል አባባ ሞቷል ስትል የምስክር ወረቀት ከመዘጋጃ ቤት አጽፋ ወደ ቤትን መሞቱን ተቀበሉ የሚል ወረቀት አምታሰታቸው ነበር። ታዲያ ቲና አሁንም ደግሞ እለት በእለት አባባ ቢሞትም ገንዘብ ግን ልታገኝ አልቻለችም። ታዲያ ገንዘብ ላገኝ ስላልቻልኩኝ አሁን የቀረኝና ያለኝ አማራጭ ካሌብን መግደል ነው።

አባባ ነገሮች ከተመቻቹለት በኋላ ዳንኤልን አግኝቶ ለማናገርና ለማመስገን በቅቶ ነበር። ታዲያ የመጀመሪያ ስራው የነበረው ማመስገን ነበር። ዳንኤልን ህይወትህን አደጋ ውስጥ ጥለ አደጋ ላይ ጥለ አትርፈኛልና አመሰግናለሁ። አሁንም ደግሞ አንድ ነገር አንድ ውለታ እንድትውልልኝ ይፈልጋለሁ ብሎታልም። እሱም ደግሞ አሁንም ቢሆን በዝምታ እንድትተባበረኝና እሷን ደግሞ ልቀጣትና ላስተምራት እፈልጋለሁ። ወንጀል ሳይሆን እንድናስተምራት ከወንጀሏ ከግፏ እንድትቆጠብ ዘንድ ይረዳታልና መማር ስላለባት። ስለዚህ አሁንም ይህን ነገር እኔን እንዳየኝ አትናገር። እሷ እንደገደለች ነው የምታስበው። ስለዚህ እንደ ሞትኩ አስበኝና አሁን እንዳላያት በመሆን፣ እኔ ግን ወደ አንተ የመጣሁት በህይወት መኖረኝና ላመሰገነ ነው። ለዚህ ቀን እንዲበቃ የሆንኩት አንተ ነህና፣ አንተ ባት መጣ ኖሮ አንተ ህይወትህን ለዛውም አደጋ ላይ ጥለባት መጣ ኖሮ አልተርፍም ነበረ፣ ይላል አባባ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ይባልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እዳ ዳንኤልም አባባን በህይወት መኖሩን ካወቀ በኋላ ለኤዱ በመደወል ኤዱን አባባ ጋሉ ሰድሽ በማለት አናግራት ነበር። ኤዱም ማስደሳች ነገር ነው ያለውን ነገር ሊነግራት በጠራት ጊዜ ታዲያ እንደናፈቀችው እንደናፈቀች ይነግራታል። እሷም ደግሞ ለዚህ ተራ ወሬ ከሆነ የጠራኸኝ ጊዜ የለኝም በማለት ጣጥላው ልትሄድ ነበር። ዳንኤል ብዙ ነገር ስላደረጋት በላይቷ ላይ ከቲና ጋር ስለማገጠ አሁንም ተስፋ እንደቆረጠችና እንደጠላች ናት። ነገር ግን ደግሞ አንድ ነገር አዛው ነበር። አባባ በእናንተ ምክንያት ከህይወት ቢጠፋ፣ እንዲሁም ደግሞ አደጋ ቢደርስበት፣ ችግር ቢፈጠር፣ ስለዚህ ዳግመኛ አይኔን አተውን ብለው ስለነበረ እንዲሁም ደግሞ ትሁቴ እባክህን አሁን አድርግ ያልኩን ነገር አድርግ ስትለው ከትሁትም ጋር ስምምነት ነበራቸው። ስምምነቱም አባባን በህይወት አትርፍልኝ። እሱም ደግሞ እባክሽን እኔ በእርግጥ ስምምነት ውስጥ እየገባው አይደለም። ነገር ግን ከቻልሽ ደግሞ አንቺ ወደ ኤዱ ልታቃርብኝ የምትችው አንቺ ብቻ ነሽ እና ስለዚህ ወደ ኤዱ ልታቃርብኝ በማለት ተማዝማት ነበረ። እሷም የቻልኩትን ሁሉ አደርጋለሁ ብላው ነበር። እኔ ልም አይ፣ በቃ እንድታናግሪ ብዬ ነው እንጂ ችግር የለውም። አዲስ ነገርማ መልካም ወሬማ ይዤልሻለሁ በማለት አባባ እንደተገኘና በሕይወት እንዳለ ከእሱ ጋር እንደሚያገናኛት ይነግራታል። እሷም በደስታ አሁኑኑ ከአባባ ጋር አገናኝም ብለው ወደ አባባ ተያይዘው ይሄዳሉ። ታዲያ ከአባባ ጋር እንደተገናኙም እሷም እሱም በማግኘቷ በመትረፉ ለዚህ በመብቃቱ ተደስታ ደስታውን ገልጻለታለች። አባባም ደግሞ ለዚህ የበቃት በዳንኤል ምክንያት ነውና እሱ ሕይወቱን አደጋ ላይ ጥሎ በማለት ዳንኤልን ያሞጋግሰዋል። ታዲያ ዳንኤል ደግሞ አባዬ፣ ባይሆን ሙገሳው ይቅርብኝ፣ ይበቃኛል። እንደዚህ እንዳደርግ ደግሞ ወደ መልካምነት እንድመለስ ያዞራችሁን እናንተ ናችሁና እናንተንም አመሰግናለሁ። ባይሆን ምስጋና ይቅርብኝና ከኤዱ ጋር አስማማኝ ሲል አባባን አናግሮታል። አባባም ደግሞ በቃ ችግር የለውም ልጅ ያትና እሱኮ ከሆነ ቀላል ነው እቻትና በፊትህ አሁኑኑ ይቅር መባባል ትችላላችሁ፣ ይላል። ታዲያ ዳንኤል ደግሞ ይህንን ነገር እኔ በቦታው ማግቻት የትም ቦታ በስልክም በአካልም ሞክሬ ነበረ፣ ይህ ነገር ግን ሊሆንልኝ አልቻለም። አንተን ከሰማች ይቅር እንድትለኝ፣ በእርግጥ ቀላል የማይባል ጥፋት አጥፍቻለሁ፣ በድያታለሁ፣ አውቃለሁ። ግን ደግሞ አንተ ይቅር በይ ብለህ አናግርልኝ ብሎ አባባን ያናግረዋል። አባባም ደግሞ እሷ ብቻ ሳትሆን ከዚህ ቀደም ደግሞ ከዚህ የሚቀድመው ደግሞ እሷ ብቻ ሳትሆን ካሊብንም እኮ አስቀይመኸዋል ሲልም አባባ ከኤዱ በፊት ካሊብን ይቅር እንዲለው እንዲያደርግለትን ይጠይቀዋል። ኔልም ከአባባ ጋር እንደተለያየ ወዲያው ወደ ካሌብ በመምጣት ካሌብን ይቅርታ ብሎታል። ይቅርታ በድ ያለው አውቃለሁ ህይወትህን አመሰቃቅ ያለው ይቅርታ፣ በማለት ካሌብም ይቅርታውን ተቀብሎት ደስ የሚል ቤተሰባዊነት ስምምነት ተደርጎ ሰላም ወርዷል በቤታቸው። ታዲያ አሁንም የቴናን አረማመድና ምን እንደምታደርግ ማወቅ እፈልጋለሁ ሲልም ካሌብ ደግሞ ከእሷ ጋር ያለውን ነገር አጣራልኝ ነው እንደ በፊቱ ትነግራለች ሚስጥሯን ወይስ አትነግረህም፣ ካንተም ጋር ተቀይራለች ብሎ ይጠይቀዋል ስለ ተስማሙ ዳንኤልም ደግሞ አይ እኔ እንደተቀየርኩባት ስለማታውቅ፣ ነገር ግን ለእኔ ታማክረኛለች ሁሉንም ነገር አንዳችን መጥፎ ነገር በሚኖር ሰዓት የምትፈልገው ነገር ማድረግ ማጥፋት የምትፈልገው ነገር ሲኖር ታማክረኛለች፣ ይለዋል ዳንኤል። ካሌብም ታዲያ እየተነጋገሩ ካሌብና ዳንኤል በዚህ ሁኔታ ውስጥ ና ተደውልለታለች፣ ለዳንኤል ዳንኤልም ደግሞ አይገርምም ስናነሳት ደወለች፣ ያውና መስመር ላይ ያለች እንደውም እየደወለች ነው ይለዋል። ታዲያ እሱም ደግሞ ስፒከሩን እንዲከፍተው እያዘውና፣ ስፒከሩን ከፍተው ሲያናገረው እሷ ደግሞ ሄሎ የለ ምን የለ፣ በመጀመሪያ ወደ ገደለው ነበር የገባችው። ይሁዴም ካሌብን እንዲረጋጋ በማለት ካሌብን አባባ ወዳለበት ቦታ ወስዳት ያገናኘዋለች። ታዲያ ካሌብም እንዳገኘው ደግሞ አባባን በዚህ ሁኔታ ላይ ሆኖ ሰዎች ሞቷል ብለው ስላሉት አባቱን በአይኑ በማየቱ ካሌብ ተደስቷል። ታዲያ አባዬ ለምንድን ነው ወዴትስ ነው ለምንድን ነው ሲጠፋህ? ይለዋል። እሱም ደህና ነኝ አታስብ፣ አሁን በደንብ አድርገን ትምህርት የምናስተምርበት ጊዜ ነው። እሷ ጥፋቷንም ትምህርቷንም በደንብ አድርጌ ላስተምራት ይገባል። ስለዚህ አሁን አልመለስም ወደ ቤት ይላል። ካሌብም ደግሞ አባዬ መምጣት አለብህ ለማን ብለህ እያለ አሁንም ፍጥጥ ይላል። አባባም ደግሞ ልጄ ልትረዳኝ ይገባል ወይም ደግሞ መረጋጋት ይኖርብሃል እኔ የምልህ ነገር ብቻ መስማማት አለብህ፣ በማለት አባባ ካሊብን ይዘዋል። ካሊብ በእርግጥ መረጋጋት አይፈልግም። ነገሮቹን አሁኑኑ ማድረግ፣ አሁኑኑ ወደ ገደለው መሄድ፣ ወይም ደግሞ አባዬ አልሞተም ብሎ ካመነ አባዬም ወደ ቤት ይዞ መምጣት ይፈልጋል። አባባ በህይወት እንዳለ ሰዎች እንዳዩለት ወይም ደግሞ ራሷ ቴና አይኗ እንዲያዩ ይፈልጋል። ታዲያ አባባም ደግሞ መረጋጋት አለባችሁ፣ አሁን እኔ የምላችሁን ብቻ ስሙ፣ በማለት ወደ ቤት ተመልሰዋል። ባል የአካሌብም አባባ በህይወት እንዳለ በቦታው ሄዶ አባቱ ጋር በአካል ተነጋግሮ ወደ ቤት እንደተመለሰ ቲና የአባባን መሞት ለማሳመን የምስክር ወረቀት አሰርታ ትመጣለች። የምስክር ወረቀቱን እንግዲህ አባዬ ሞቷል እያውና ከመዘጋጃ ቤት አሰርቻ አምጥቻለሁ ምንም እንኳን ሬሳውን ባናይም እንኳን ተስፋ መቁረጥ አለብን ትላለች። ታዲያ ማስመሰል ስላለባት አብራት ህይወቴም ደግሞ እሷ ስታለቅስ አብራት አላቅሳለች። ካሊብም ደግሞ ግራ ገብቶታል። በተለይ ደግሞ የትውት አብሮ ማስመሰል ምክንያቱ ደግሞ አብራ ካላስመሰለችና እንደሚለው ካላደረገች አባዬ እንደሚለው ካላደረገች እንደሞተ ስለማትቀበል ስለዚህ፣ አባዬ የትኝ ቦታ ሊኖር ይችላል ማፈላለግ አለብኝ በማለት እሱን አፈላልጋ ልትገለው ስለምትችል ያላት አማራጭ እንግዲህ አብራ መመሳሰል ነው። ታዲያ ካሊብም ደግሞ በገረምታ ይመለከታት ነበር። ይህች ጨካኝ ሚስቱ አባቱን ዛሬ በአካል አግኝቶት አባቱ አለመሞቱን አውቆ አለመሞቱን ተነግሮ ዛሬ ደግሞ በአካል የሚገርመው ሄዶ አይቶ፣ ቲና ደግሞ የምስክር ወረቀት አምጥቻለሁ ያውና አባዬ ሞታል ትላለች። ታዲያ ትሁትም ደግሞ ታዲያ እኔ ሬሳንሳ ሳን ቀብረው ለመሆኑ ከመቼ ቀን ብለን ነው የምንይዘው? ትላለች። አንዳንዴ ሰዎች ሲሞቱ አላርን እንዴ ሰዎች ሲሞቱ የሞቱበት ቀን አርባ አመታት ምናምን የሚባለው ነገር የሚያዝበት ቀን አለ አይደል? እሱንም ስትጠየቅ እንግዲህ ስለዚህ ወረቀቱ ደግሞ ስለዚህ ጉዳይ ደግሞ ወረቀቱ ከእጃችን ከገባበት ቀን ጀምሮ የአባዬ የሞተበት ቀን ወይም የተቀበረበት ቀን ስለማይታወቅ፣ ስለዚህ ከዚህ ቀን ጀምረን እንይዘዋለን በማለት በዚህ ጉዳይ በሉ እንግዲህ ፈጣሪ ያዝናችሁ በማለት ዋይ ዋይ ብላ ወረቀቱን አስረክባቸው አሳመኛችኋለሁ ብላ ሁልቅ ትላለች ወደ ውጭ ታዲያ የተገረመው ካሌብም ደግሞ ለኪሆቴ ኪሆቴ ኔግራ ይገባኝ የእሷ ስሽነት ጀማንዴ ታዲያ ያንቺ ደግሞ አብ ማስመሰል ለዚህ ደረጃ ምን ይሉታል? እንዴት እስቻልሽበት? ይላል እሷም እንግዲህ ካሌብ ግዴታችን ነው፣ ይህንን ማድረግ አለብን። ይህንን ካላደረግን አባትህን ታጠዋለች። ና ጉዳዩን አለቃቅሳ እቤት አስረድታ ወረቀቱን እንግዲህ አምኖኛን ያባባን መሞት ተከብለዋል ብላ የትሁትን ማልቀስ ከተመለከተች በኋላ ዳንኤልን አሁኑኑ ላገኘ ይፈልጋል በማለት ደውላለ ነበር። ታዲያ ዳንኤልም ደግሞ ወደ ተገናኙ ወደሚቀጣጠሩበት ቦታ ና ተቀጣጥረው ሁሌ ወደሚገናኙበት ቦታ ሄዶ ነበር። ምን ሆነሽ ነው? ለምንድን ነው እንደዚህ ጥርስ በጥርስ የሆንሽው? ምን ተገኘ? በማለት ሲጠይቃት እሷም ደግሞ ወደ አባባዊ ቤት ሄጄ ነበረ። ታዲያ ወደዛ ሴት ደግሞ የሞተ ወረቀት ይዤ ነበር የሄድኩት ደስ የሚለው ነገርማ እነሱን ከነገርኳቸው በኋላ ደግሞ ካሌብ ያባባን መሞት አምኖ ተቀብሏል ትላለች። አምኖ እንደተቀበለ ምንም ማስረጃ የሌላት ይች ያበደች ልጅ፣ ነገር ግን አምኖ ተቀብሏል የሚገርመው በደስታ ስለዚህ እሱ እና ይሄ ነው ወይ ጥርስ በጥርስ ያደረገሽ ፈገግ ያደረገሽ እንጡጥ የሚያዘለልሽ ይሄ ነው ወይ ሲልም በገረም ታጠይቋታል። ቴናም ታዲያ ይሄ ያላስደሰተኝ ምን ያስደስተኛል? ይህ እኮ የጋራ አላማችን ነው ትላለች። እሱም ደግሞ እባክሽ እንደዚህ አትሁኝ፣ ወደኋላ ተመለሽ ለማለት ፈልጎ ነበረ። እሷ ግን እንደዛ ቢያደርግ ደግሞ ወደኋላ ተመለሽ፣ የማይሆን ነገር አታድርግ ቢላት ደግሞ ልታጋራው ስለማትችል የምታደርጋቸውን ክፉ ነገሮች ለምሳሌ መግደል የምፈልገውን ሰው፣ ቀጣዩን እርምጃዋን ስለማታሳውቀው ያለው አማራጭ እሺ እያለ አምኖ መቀበል ነው። ታዲያ እሱም ደግሞ ፈገግ ስላላለ አብሯ ስላልፈነጠሰና ስላልዘለለ አልገባኝም፣ ለምን እንደዚህ ልትሆን ትችላለህ? ይህ የጋራ ህይወታችን እኮ ነው ትላለች። እሱም ደግሞ ተደስቻለሁ፣ ይህ በቃል በቃ አሁን መሄድ አለብኝ። የማደርገው ነገር አለኝ። ትልቅ ጉዳይ አለኝ በማለት ጥሯ ሊሰናበት ሲል እሱን ገላግላ ገናነኝ አብረን መደሰት አለብኝ ብትለውም፣ ለማንኛውም የአንተ መሄድ ደግሞ የሆነ ነገር አስረስቶኛል። አንተን ላገኝህ፣ ለአንተ ስቸኩል፣ ወደ አንተ ለመምጣት ስቸኩል ማድረግ የነበረብኝ ነገር አለ የረሳውን ነገር አለኝ ትላለች። እሱም ደግሞ መልስ ብሎ ምንድን ነው የረሳሹን ነገር ለመሆኑ ምንድን ነው ይላል? እሷም ደግሞ ለካሌብ ስለ ንብረቱ መጠየቅ ነበረብኝ። ዳንኤልም በእጅጉ ተገርሟል። ለዚህ ደረጃ እንደዚህ አይነት አካሄድ ትሄዳለች ብሎ አላሰባትም ነበር። አንቺ ግን ቆይ አይገባሽም እንዴ ሐዘን ላይ ነው ብለሽ የለ እንዴ ሀዘን ላይ ሆኖ እንዴት ነው በአሁኑ ሰዓት እንደዚህ ልትናገር የምትችው፣ ይህንን ሀሳብ ከእሱ ጋር ልትነጋገሪ የምትችው ብሎ ቢያነሳባትም እሷ ግን እሱ ብቻ እኮ ሳይሆን እሱም ማዘንተኛ ነው፣ እኔም ማዘንተኛ ነኝ ብላ ቁጭ አለች። ታዲያ ዳንኤል ደግሞ አንቺማ ገዳይነሽ፣ አንቺ አዘንተኛ ሳትሆኚ፣ አንቺማ ገዳይነሽ በማለት እሱ አስደንግጧታል። ኢናም ዳኔ፣ ከዚህ በኋላ ይህንን ቃል እንድትለኝ አልፈልግም። ሌላ ሰው ቢሰማ እኮ ወይም ደግሞ ከጀርባችን አንድ ሰው ቢኖር እኮ አደጋ ውስጥ መግባት አይቀርም፣ ስለዚህ እንደዚህ እንዳትለኝ፣ ትላለች። ታዲያ ቲና የህፅራ ሁሉ አልበቃት ብሎ እያንቀሸቀሸ አሁን ደግሞ ካሌብን ካስገደልኩ እያለች ካሌብ ውስጥ ገብታለች። ካሌብ በሽጉጥ ግጥም አድርጎ የፊጥኝ ይዟታል። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ።